አሰላሙ አለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ዛሬ እንግዲህ አልጋ ላይ ገደፍ ብዬ ይዤኖች ይቻለሁ አዲሱን ቪዲዮል። ውድና የተከበራችሁ ቤተሰብ ለዚ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን የደውል ምልክቷን መጫኑን ፈጽሞ እንዳይረሱ፣ ነባሮች ደግሞ ላይክ ሼሩ እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ የአፍላ ፍቅርን ክፍል አንድ መቶ ሀያ አራትን ነው ማለት ነው። በአክብሮት እንድትከታተሉ በአክብሮት ጠይቃለሁ። ወዳችሁና ፍቅራችሁ ስለምትከታተሉኝ ከልባ አመሰግናለሁ። ባለፈው እንግዲህ ክፍል ሀያ ሶስትን ለማስታወስ ያክል ወይዘሮ ጸጋ ወደ ወይዘሮ አመልማል ደውላ እየሄደች እያለ በጣም አጓጊ ሆኖ ነበረ። ከሱን እንነሳለን፣ ያለውን ነገር እናወራለን ማለት ነው፣ እንደ አስተያየት እንሰጣለን ማለት ነው። ወይዘሯ መልባንን ጸጋ አግኝታ ልጇ ፍቅር እንደጀመረችና ከመጥፎ ሰው ጋር እንደሆነ ትነግራታለች። ወይዘሯ መልማልም ልጅ እንዲህ አይነት ነገር እንደማታደርግ ልጇ እንደዚህ አይነት ነገር እንደማታደርግና ቤዛ ለአባቷ የገባችው ቃል አለ ትምህርቷን ጨርሳ ዩኒቨርሲቲ ገብታ ፍቅረኛ ነው የምትይዘው እንጂ በአስራ አንደኛ ክፍል በፍቅር አትይዝም ትላታለች ቤዛ። ጸጋም ቆይ ካላመኑኝ ማን አንዴ ስልክዎትን በቴሌግራም እልክሎታለሁ ፎቶቸውን ትላትና ላኪልኝ ብላት ትሄዳለች። ልጁ በጣም ክፉና አረመኔ ስለሆነ እኔ እንደነገርኩት ካወቀ ይሰቅለኛል። ስለዚህ እባክዎት ማንድ ይህን ነገር እንደነገሮት ሚስጥር ያጉት ትላታለች አመል ማለም እሺ ብላ ሚስጥር አድርጋ ወደ ቤቷ ትሄዳለች። ድንገት ቤዛ ከቤት ወጥታ ወደ ሰፈር እየሄደች እያለ ወደ ሱቅ ስትሄድ ያሬድ ድንገት መንገድ ላይ ቆሞ ይጠብቃታል። እንዴ ለመጣ ቢያውን ሰዎችስ? ምናም ብላ ትጠይቀው። ማንም አያየንም፣ ደግሞ ልቤ ነገረኝ እንደምትወጪና፣ ወጣው በቃ አሁን ተምንጨቃጨቅ እንሄድ ይላታል። ኖ፣ ፈጽሞ ማን አይሆንም ትላለች። ቢዛን፣ ለምንድን ነው እንደዚህ የምታረጊው? እስከዛሬ እኮ እኔ እና አንቺ ስንጣላ ብዙ ሰው አይቶናል። ደንቆሽም አሳስቦሽም አያውቅም። አሁን ለምንድን ነው እንደዚህ የምትሆኙ ይላታል። ያስፈራን እኮ ያሬድ ምናምን ትለዋለች ማለት ነው። እሱም ቆመንተ የምንጨቃጭቅ ወደ ሱቁ እንሄድ ይላታል። ተስማምታ በሀሳቡ ወደ ሱቁ ሄዳ የምትፈልገውን ነገር ገዝታ ትመጣለች። መንገዱ ላይ ቶሎ ቶሎ ነው የምንሄደው፣ ይህ የሩጫ ውድድር አለብን እንደ የምንሮጠው ምንድን ነው አላማሽ እኔ ምን አቃለሁ ያያ መላው ይጠፋ ይነቁ ትለዋለች። እሱም ተረጋጊ እያወራ እንሄዳለን ብሎ ያስማማታል። እሷም ተስማምታ እየሄደች እያለ ድንገት መንገድ ላይ ቢዚ ሲ ማኪያቱ ልጋብዝሽ ነገር። አንተ ያማ እንዲ እንዴት ነው እንደዚህ የምታስቡ ምናምን። እሺ በእሱ ካተስማማሽ ቆንጆ ሆነ መናፈሻ ማቃታለች። እሷ ቦቷ እንሄድ በምትወጁ ነገር ልለምንሽ ያያ በጣም ኩም የምታስጨንቀ ምናምንት እና ትስማማለች። ነገ እንደሚገናኙ ተነጋግረው ይለያያሉ። ቤዛ ወደ ቤት ስትሄድ እናቷ በጣም ተቆጥታ ነበረ። ልክ እንደገባች መክሰስ በላሽ ብላ ትላታለች። ቤዛም በለሰለሰ ድምፃ አዎ በለው ምን ነው ማሚ፣ አጥፋት አጠፋው እንዴ ትላለች። በላሽ አዎ በለው ማሚ፣ ምን ነው ምን አጠፋው ነገሪ በአባትሽ ስምና ቃል ልትገቢልኝ እፈልጋለሁ። እሺ ቃል ገቡ። አስጨነቅሽኝ እኮ ማሚ። ያሬድ ማን ነው? ባባ ቢሞት ማን ነገረሽ? ደግሞ ቃል ገብተሻም በአባትሽ ስም እንዳትረሺ። ፍቅረኛሽ ነው? አዎ ፍቅረኛዬ ነው ማሚ። እኔ ለአንቺ ስል እና ለእሱ ስል ይኸው እየኖርኩ አይደል? ባል መግባት ሳያምሬ ቀርቶ ይመስልሻል? ለአንቺ ሞራልና ለእሱ ፍቅር ስም ነው። አባትሽ እኮ ለአንቺ ሲል ነው የሞተው። አታውቂም። የአባትሽን ስም የምታስጠሪው እንደዚህ ነው? ለአንቺ እኮ አንቺ ነሽ እኮ ለእኛ ያለሽን ለተስፍሽና ለእኔ እኮ ያለሽን ተስፋ እኮ አንቺ ነሽ። ተስፋሽን እንደዚህ ነው የምታሳየን? በአስራ አንደኛ ክፍል ገና ፍቅር ጀመርሽልኝ። እሺ የኔ ልጅ አንድ ነገር መወሰን አለብሽ። ትላታለች ተቆጥታ። ቢዚም እየተሰቀሰቀች እያለቀሰች ምን ማሚ ተያረድ እና ከኔ ትመርጫለች፣ ትላታለች። በጣም አጣብቂኝ ውስጥ ሆና ቤዚ እያለቀሰች፣ እናቷ ጥላት ወደ ክፍል ትሄዳለች። ቤዚም እያለቀሰች አደረች። ለሌቱ ማይነጋ የለም ነጋ። እንደምናስታውሰው ዳይትና ሶሲ ተቃቅፈው እያለ ወንድሟ ፍቅር እንዳትጀምሪ በዚህ ዕድሜች ብሎ ባስጠነቀቃት መሰረት ተቃቅፎ ታያያቸዋል። እሱም እንዳያቸው እጇን ይዞ ፍቅረኛች ናት አታስተዋውቅኝም እንደሄቴ ምን ነው ስላ አሬ ምን ፍቅረኛ ተላሌ ተደናብራ ሶሲ ደንባራናት ናት እምበ ዳይት እኔ ያቤል ይባላለሁ። አንተ ማነ? ዳይት ብሎ ተተዋውቁ በኋላ እጇን ይዞ ወደ ቤት ይዟ ትሄድና ይቆነጥጣታን ይገርፋታል ማለት ነው። በነጋታው መታ ዴቭን አግኝታ ተንግዶ ወዳ መለያየት እንዳለባቸው ወንድሟን መስማት እንዳለባት በዚህ ዕድሜ ፍቅር አልጀመርም ወንድሜ እንዳለው ፍቅር ያሰቃያል፣ ፍቅር መጥፎ ነው ብሎኛል ትለዋለች። ዴቭም ለምን እንደዚያ ያለሽ? እውነቱን ነው አንተ ብዙ አስለቅሰኸኛል፣ ብዙም አጎርተኸኛል፣ ስለዚህ ፍቅር ጥቅም የለውም ብላ ትወስንበታለች። ዴቭም በመረጋጋት ሶሲ ቀስ ብለሽ እንድታስቢና ጊዜ ሰተን የወንድምሽን ጉዳይ እንፈታዋለን ሲላት ሶሲ አልሰማችም ነበር። ኖ ተንግዶዳ መለያየት አለብን ብላ ጥለው ትሄዳለች። ቤዛም እንደነጋ ነግቶ ጧት በጧት ህዊ ጋር ደውላ ህዊ እኔ እኮ ጉድ ሆንኩልሽ፣ ትላታለች ምንድነው ነው እንገናኝ ሰፈር ይገናኙና፣ እናቷ ስለያረድና ስለሷ እንዳወቀች ትነግራታለች። የኔ ግራ የገባይ ነገር የእናቴን አድራሻ ማነው የሰጣት? ሄሎ ከአንቺ ውጭ እኔ መጠራጠር አልፈልግም፣ ግን ከአንቺ ውጭ ይሄን ነገር የሚያደርገው ነገር የለም። ሄሉ በመደናገጥ አረ፣ በፍጹም እኔ ይሄን ነገር አላደረግኩም፣ ትላለች አባቤ የሙት ተንግዶ ወዳ በግልጽ ጠይቄሽ አንቺ ካለሽበት የመጨረሻ ነው የሚሆን ኔና ጓንች ጓደኝነት ብላ ስትላት ሄዊም ሄለንም አረ፣ በፍጹም ምናምን ብላ ትደናበራለች። እሷም በቃ እንደዛ ከሆነ መልካም ብላ ትጥላት ትሄዳለች። ህዊ ግን በጣም ስለተሰማት እያለቀሰች እያለቀሰች ለአቡሻ ትደውላለች። አቡሽ ደግሞ ዛሬ ፍቅር የምትቀበልበት ቀን ነበርና ዝንጥ ብሎ እየጠበቃት ነበረ። ድንገት አጋጣሚ እያለቀሰች ስደውልለት ታስፈልገኛለህ፣ የት ነህ? እዛ ምንለያ የምንገናኝበት ቦታ ጠብቀሃል፣ ቶሎ ድረስልኝ ብላ የተፈጠረውን ሁሉ ትነግረዋለች። እንደዚህ ነገር ማድረጓ ትክክል እንዳልነበረ ይነግራትና እስቲ ጸጋ መለመን ነው ለቤዛን እንደነገርኳት እንዳትናገር ብሽላታል ማሰማቸው እንደሆነች ሌላም ስተት እንዲሰጡ እንዲሰሩ እንደምታደርጋቸው ስለሚያምኑ አይ እሺ አትልም። እሷማን ትለዋለች። ድጋሜ ማለት ነው። እያለቀሰች ሁሉንም ነገር ነገረችው። ቤዛም እየተንሰቀሰቀች ቀጠሯዋን ትታ ወደ ቹቻ ቤት ታቀናለች። ቹቻዬም አቅፋ ታለቅሳለች። ምንድን የሆንሽ ቤዚቲ ቻ ማሚ እኮ አወቀችኔ ያሬድን ጉዳይ ማነገራት ጸጋናት እንደው ብን ብናረጋት ነው ህይወታችን የምታስመስ የምታመሰቃቅለው፣ ብላ ቹቻ ታቀፈቻት። ሁሉ የሆነውን ነገር ሁሉ ተነገረቻት። ሁሉ ቹቻ በመረጋጋት አልጋው ላይ ተኝትላትና አልጋው ላይ አስተኝታት ያሬድ ደውላን። ያሬድም ቀጠሮ ስለነበረባቸው የት ነሽ ሊላት ነበረ። እሷም ማሚ ሁሉንም ነገር እንዳወቀች ስልኳ ስለተዘጋበ ቹቻ ስልክ ደውሉ አሚ ሁሉንም ነገር ስላወቀች እና ተንግዶዳ ምን እንደሚለያዩም ትነግረዋለች። ያሬድ በጣም ቅስሙ ተሰብሮ እየደወለ ለእንትና ለጸጋ ስልኩን አታነሳም። ጸጋ ደግሞ እንትን እያለች ነው። ቦቼና ጄሪ ና ሜሪ ደግሞ እነሱ ደግሞ በቦቼ እየተጦርነት ከፍተዋል ማለት ነው። ወዲና የተሰበራቸው ቤተሰቦች ማለት ነው። እንግዲህ ቹቻ በቴስታ ብላ ጸጋን ደብድባ ነው ያለቀው። ጸጋ ትሞታለች ወይስ ሳት ሞት?